ክርስቶስን አምነው የሚድኑ አሉ ሲል ነው። በእኔ ሞት የሚጸኑ አሉ ሲል ነው። ወገኖች፣ በሰማያት ታሪክ ለዘመናት የሆነው ይሄ ነው። አንገታቸውን የሚቆርጧቸው ወታደሮች እንኳን ሳይቀሩ ያምኑ ነበረ። ትዕግስታቸውን እያዩ፣ ጥንካሬያቸውን እያዩ፣ ጽናታቸውን እያዩ፣ በእነሱ ሞት እነሱም ያምኑ ነበረ ወገኖች። ሰዎች እንዲያምኑ ምክንያት ይሆኑ ነበረ ወገኖች። ስለዚህ ቤዛ የሚሆን ነው መስዋዕት። ያም ብቻማ አይደለም። አምስተኛ ሙሉ በሙሉ ለእግዚአብሔር የሚባክን ነው መስዋዕት። ለማን የሚባክን? ለእግዚአብሔር የሚባክን። ዛሬ ሽርፍራፊ ጊዜያችን ነው ለእግዚአብሔር የምንጸጠው ሽርፍራፊ። ግን ሙሉ ዕድሜ ለእግዚአብሔር መስጠት ወገኖቼ፣ እንዴት መታደልነው። ትልቁ ጸጋ ትልቁ በረከት ህይወትን ለእግዚአብሔር መስጠት ነው ትልቁ መስዋዕት ዕድሜን ጊዜን ሳይሳሱ ለእግዚአብሔር መሰዋት ነው። ወገኖች ታው ከድንግል ማርያም ምንድን ነው የምትማሩት? ቅዱስ ገብርኤል ወንድ ልጅ ተወልጃለሽ ስሙንም ኢየሱስ ትይዋለሽ እያለ ሲያበስራት እሷ እንዴት ይሆናል አለች። ይለምን በድንግልና ህይወቷን ለእግዚአብሔር ለመስጠት ስለወሰነች ነው። እንዴት ይሆናል አለች። ቅዱስ ገብርኤልም ያብራራላት ጀመረ። መንፈስ ቅዱስ ይጸልልሻል የሉልም ኃይል በአንቺ ላይ ይመጣል። ስለዚህ ካንቺ የሚወለደው ቅዱስ እግዚአብሔር ልጅ ይባላል። ማለት በዛ ጊዜ ይኩነኒ በከመ ትቤለኒ አለች፣ እንደ ቃል ይሁንልኝ ይደረግልኝ አለች። በዚህ ቃል ሁለት ነገሮች ታገኛላችሁ። የመጀመሪያው ምንድን ነው? እምነት ነው። እምነት እመቤታችን የእምነት ህይወት ነበራት። ኤልሳቤጥ እንኳን ስታመሰግናት ምንድን ነው ያለችው? ከጌታ የተነገረላት ይሆናልና ያመነች ብጽይት ነች ብላታለች። አዎ እኔ አብርሃምና ሳራ፣ ዘካርያስና ኤልሳቤጥ ካረጁ በኋላ ሙቀት ልምላሜ ከተለያቸው በኋላ እንደሚወልዱ ሲነገራቸው እንኳ አላመኑ። ሳራ ስቃለች። ዘካርያስም ዲዳ እስኪሆን ድረስ በመክሰፍ ተመቷል። ወገኖቼ እመቤታችን ግን እንበለ ዘርዐ ብእሲ፣ ያለ ወንድ ዘር ከመንፈስ ቅዱስ እንደምትጸንስ ሲነገራት ለቃለ ይሆንልኝ አለች፣ አመነች። ስለዚህ መጀመሪያ እምነት ይገኝበታል፣ ቃል ሁለተኛውስ? ፈቃደኝነት። እግዚአብሔር፣ ታውቃላችሁ ዓለምን የሚመራው በነፃ ምርጫ ነው። ማንንም አስገድዶ አይመራም። እግዚአብሔር ያስገድድማ፣ የዓለም ሕዝብ ሁሉ እኮ በአንድ መስመር ይሄን ነበረ። አዎ። ኃይል አለው። ኩሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ በባህርኒ ወበኩል ቀለያት ነው የሚለው፣ በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን አደረገ። ሰው እንዳታደርግ ብሎ የሚገዳደረው እጁን የሚይዘው ማንም የለም። እግዚአብሔር ወገኖች በኃይል ቢመጣ እንኳን የሰው ልጅ ዲያብሎስ እንኳን በአንድ ቀን አምኖ ያድር ነበር። ግን እግዚአብሔር ዓለሙን የሚገዛው በፍቅር ነው በነፃ ምርጫ ምክንያቱም ዱላ ጉልበትን ነው የሚገዛው ፍቅር ደግሞ ምን ነው የሚገዛው ልብን ይገዛል ወገኖች ስለ ነፃ ምርጫ ካሰብን ድንግል ማርያም እኮ እንደ ማንኛውም ሴት ነፃ ምርጫ ነበራት አግብቶ ልጅ ሞለች ግን ዓለሙ እንዲድን ዓለሙ ከጨለማ ወደ ብርሃን እንዲመጣ ሕይወቷን ለእግዚአብሔር ሰጣች ዕድሜዋን ሙሉ ለእግዚአብሔር ይኩነኒ በከመ ትቤለኒ ብላ ሰጣች ወገኖች ስለዚህ መስዋዕት ሙሉ ለሙሉ ለእግዚአብሔር የሚባክን ነው። ግማሾቻችን እንደው ቆስለን ብዙ ነገር አባክን ነው የምንመጣው። ምናለ በጊዜ የእግዚአብሔር ብንሆን። አንድ ቅዱስ አባት ምን ብለዋል? ምናለ በልጅነት የእግዚአብሔርን ባወቅኩ ብለዋል። ያለ እግዚአብሔር ያሳለፍ ነው፣ ከእግዚአብሔር ውጭ ሆነን የኖር ነው ጊዜና እድሜ ይቆጫል። ወገኖች አዎ ብቻም አይደለም የአድራሻ ሞት መገለጫ ነው። ቅድም ብያቸዋለሁ። ቅዱስ ጳውሎስ በሰዋይቱ ሆኖ አንገቱ ቢሰዋም ግን የሚሄድበትን ስፍራ ያውቃል ወገኖች። ከሞት በኋላ ህይወት እንዳለ ማመን አለብን። ብዙ ሰዎች ይሄ ነገር ይከብዳቸዋል፣ ለመቀበል ያስቸግራቸዋል። ግን ህይወት አለ። ከሞት በኋላ ህይወት ባይኖር ኖሮ ከሁሉ ይልቅ እኛ ምስኪኖች እንሆን ነበር። የምንጾመው የምንጸልየው መንፈሳዊ ተጋርሎ የምንጋደለው እግዚአብሔርን ሐሳብ ለመፈጸም የምንተጋው ከሞት በኋላ ህይወት ባይኖር ኖሮ ምስኪኖች እንሆን ነበር። ከሞት በኋላ ግን ህይወት አለ። ሞት የህይወት መጀመሪያ ነው። የዘላለም ዘመናት የሚጀመርበት ምክንያት ነው ሞት ከክርስቶስ ጋር የሚያገናኘን ነው ሞት። ወገኖች፣ ዋይ ሸሸ ተበላሽ እንደሚባለው አይደለም። መስዋዕት ያልናሻ ሞት መገለጫ ነው። በዚህ በፊልጵስዩስ መልእክት ምዕራፍ 1 ቁጥር 21 ላይ ቅዱስ ጳውሎስ ለእኔ ህይወት ክርስቶስ፣ ሞትም ጥቅም ነውና ይላል። ሞት ምንድን ነው አለ? ጥቅም ነው። ልብ በሉ ሞት ጥቅም የሚሆነን ግን ማን ህይወት ሲሆንልን ነው? ክርስቶስ ህይወት ሲሆንልን ነው። ወገኖች አንድ አባት እንደው ምን ብለዋል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲኦልን መዘበራት እንጂ አልዘጋትም ብለዋል። ስለዚህ አሁንም ወደ ሲኦል የሚገባለ ማለት ነው። ስለዚህ ወገኖች ህይወታችን እሱ ይሆንልን። ህይወታችን እሱ ከሆነ ሞታችንን እናፍቅ። ሞት ጥቅም ይሆንልናል። ለዛ ነው ቅዱስ ጳውሎስ ምን አለ? ለኔ ህይወት ክርስቶስ፣ ሞትም ጥቅም ነውና። ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁ። ልሄድ፣ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው ብሏል። ልሄድ፣ ከክርስቶስ ጋር ልኖር ቅዱስ ጳውሎስ ግን በሌላ መልኩ ስታዩት የሚጨነቀው ለማን ነበረ? በሥጋ ስላሉት ተማሪዎቹ ይጨነቅ ነበረ እንጂ በጣም ይናፍቅ ነበረ ሞቱን፣ ወገኖቼ። ምክንያቱም ሲቆም ተቀመጥ የሚለው ሲሄድ የሚጎተተው ማንም የለም። ቅዱስ ጳውሎስ ሙቶ የሚኖር ነበረ? ሂዶ የሚኖር ነበረ? ስለዚህ ሞቴ ጥቅሜ ነው አለ ወገኖቼ። መስዋዕት ያድራሻ ሞት መገለጫ ነው። የሚሄዱበትን ስፍራ በደንብ ማወቅ ነው ወገኖች፣ እግዚአብሔር ይመስገን። ሌላው ሰባተኛው በስጋ ቢሞትም ሲታሰብ የሚኖር ነው። ቅዱስ ጳውሎስ በሥልሳ ሰባት ዓመተ ምሕረት በሮማ አደባባይ የሮማ ዜግነት ስላለው አንገቱን ተቆርጦ ሙቷል። ገዳዮቹ አይታወቁም። የገዳዮቹ ስም ዝርዝር አይታወቅም። ቅዱስ ጳውሎስ ግን ዛሬም ሲታሰብ ይኖራል ወገኖች ስለ እግዚአብሔር መንግስት እንደ ዶሮ አንገታቸውን ተገዝግዘው እንደውም ዶሮ እስከ መጨረሻው እኮ አይገዘገዝም። እንደዛ መከራ ቢቀበሉም ሰማይታት ቅዱሳን ዛሬም ይታሰባሉ ወገኖች። ስለዚህ መስዋዕት በስጋ ቢሞትም ሲታሰብ የሚኖር ነው። ቁጥር ሰባት ላይ እንዲህ ይላል፣ መልካሙን ገድል ተጋድያለሁ ይላል። እንግዲህ ወደ ዋናው ሀሳብ ሊመጣ መልካሙን ገድል ተጋድ ምክንያቱም መልካም ያልሆነ ብዙ ተጋድለዋል። ለገንዘብ የሚጋደሉ፣ ለስልጣን የሚጋደሉ፣ ለዝና የሚጋደሉ፣ ለሀብት ለንብረት የሚጋደሉ ብዙ ሰዎች አሉ። ቅዱስ ጳውሎስ ግን መልካሙን ገድል ስለተጋደለ ምን አለ? መልካም መልካሙን ገድል ተጋድያለሁ። መልካም ያልሆነ ገድል ምንድን ነው ካልም፣ ብዙ ነው። በእውነት ግን እንደ ሦስቱን ለማየት እንሞክር። የመጀመሪያው የገንዘብ ተጋድለው ነው። በእርግጥ እግዚአብሔር ነው የሚሰጠው ወገኖች፣ በጎ ስጦታ ከላይ ነው። እግዚአብሔር ካልሰጣችሁ ማንም አይሰጣችሁም። እንኳን ሰው መልአክም አይሰጣችሁም። እግዚአብሔር ካልሰጣችሁ የሰዎች ደግነት፣ የሰዎች መልካምነት አይሰጣችሁም። ሰው አቀባባይ ነው፣ ሰጪ ግን አንድ አምላክ ነው። እግዚአብሔር ይሰጣል። ታዲያ አጠቃቀሙን ካላወቅን ወገኖቼ፣ መጥፊያ ነው የሚሆንብን። መጽሐፍ ቅዱስ እንደውም ገንዘብን ምን ይለዋል? የክፋት ሁሉ ስር ይለዋል። በአንደኛ ጢሞቴዎስ ምዕራፍ ስድስት ቁጥር አስር ላይ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ብዙ ሰው ሃይማኖቱን የሚለውጠው ለእግዚአብሔር ጀርባውን የሚሰጠው በሌላ ምክንያት እንዳይመስላችሁ እዚሁ በገንዘብ ምክንያት ነው። ይሁዳ እንኳን ጌታን የሸጠው ለሰላሳ ብር ብለው ነው ወገኖች። ልጅ የወለደ ይተኛል፣ ገንዘብ የወለደ አይተኛ ይባላል። ሲዋጥጥ ግድግዳ ሲደበድብ ነው የሚያድረው። እንደውም በንጉሱ ጊዜ በአፄ ምኒልክ ጊዜ ነው ባንክ ቤት ሲጀመር ብዙ ሰው ይቸገር ነበረ ብሩን ባንክ ቤት ለማስቀመጥ እና አንድ ሰው በጣም ይቸገራሉ፣ በቃ ይጨነቃሉ። ምክንያቱም ብራቸውን ንብረታቸውን ባንክ ቤት አስገብተው ሰው እንዴት ንብረቱን ውጪ አሳድሮ እንዴት ይተኛል ብለው ይጨነቁ ነበር። ታዲያ ሌሊት ላይ እንቅልፋተ ወደ ባንክ ቤቱ ይሄዱና፣ እንዴት ነው ሰላም ነው? ሁሉ ነገር እንዴት ነው ሰላም ነው በለው ጠየቁ። ሰላም ነው፣ ሰላም ነው በሉ ይሄዱ ብሎ አሰናበታቸው። ገንዘብን የወለደ አይተኛ፣ የጭንቀት የመባዘን ምክንያት ነው ወገኖች። እግዚአብሔር ገንዘብን ከሰጠን አንዳንድ የሚያስፈልጉን ነገሮች አሉ፣ ያንን ማድረግ፣ ሌላው ደግሞ ቤተ ክርስቲያንን መርዳት፣ ሌላው ደግሞ ምስኪኖችን ማሰብ ያስፈልጋል። ከዚህ ውጪ ግን ብዙ ገንዘብን በመውደድ የምንራወጥ ከሆነ ትርፉ ድካም ነው። ትርፉ ድካም ነው ወገኖች፣ አልጋ አራት እግር ስላለው ወንዝ አይሻገርም። ወንዝ የሚሻገረው ሁለት እግር ነው። እኛም ብዙ ስለሰራን አይደለም ብዙ ስለደከምን አይደለም የምንኖረው፣ የሚያኖረን የጸጋው ፍሰት ነው። ወገኖች፣ የገንዘብ ተጋድሎ የመጀመሪያው። ሁለተኛውስ የዝና ተጋድሎ ዛሬ ብዙ ሰው ዝነኛ ለመሆን ታዋቂ ለመሆን ብዙ ነገሩን ይገብራል። ጊዜውን ይገብራል። ጉልበቱን፣ ሀብቱን፣ ብዙ ነገሩን ይገብራል። ወገኖች፣ ያን ሁሉ ገብሮ ደግሞ ሳይሆንለት በመልካም መታወቅ ሲያቅተው በክፉ ነገር ደግሞ ለመታወቅ ይፈልጋል። ወገኖች ግን ምን ይጠቅማል? እግዚአብሔር ሳያውቀን ዓለም ሁሉ ቢያውቀን ምን ይጠቅመናል? ወገኖች፣ ምንም ምንም አይጠቅመን። እንደው ይቅርታ አርጉልኝና አንዳንድ ጊዜ እንደ እብድ ራሱ መኖር ጥሩ ነው። እብዳና ለሞተ ግን ተረስቷል። አንዳንድ ጊዜ በጥቂቱ መረሳት ጥሩ ነው ጥሩ ነው ወገኖች። ካለበለዛ በለዛ ሻይ እንኳን ካፌ ውስጥ ለመጠጣት ነፃነት እናጣለን ወገኖች። በሀገራችን በጎፈሬ ውስጥ ያለ ጽድቅ በካባ ውስጥ ያለ ረኃብ አይታወቅም ይባላል። ጸጉሩ ጎፈሬ የሆነ ሁሉ እብድ አይደለም ወገኖች እንደዛ ሆኖ ብዙ የጽርቅ ስራንም ይፈጽሙ ዋለ፣ እግዚአብሔር ያውቃል። አንድ ሰው ካባም ስለለበሰ ጥሩ ጥሩ ልብስ ስለለበሰ ወገኖች ተመችቶታል ማለት አይደለም። ካባ ለብሶ የተራበ ስንት አለ። ዝነኞችም እንደዛው ናቸው። አንድ ሰው ዝነኛ ስለሆነ ብቻ ሕይወቱ ደስተኛ ነው ማለት አንችልም። ብዙ ነጻነትን ያጣ መፈራፈኛ ያጣ ብዙ ሰው አለ ወገኖች ስለዚህ አንዳንድ ጊዜ በትንሹ መረሳትን መፍቀድ አለብን። እግዚአብሔር ካወቀን እሱ ካስበን ይበቃል ወገኖች። እግዚአብሔር ማስተዋሉን ይስጣል። ያን ብቻም አይደለም የስልጣንም ተጋርሎ አለ። የስልጣን ተጋርሎ ወገኖች፣ ስልጣን ወደኛ ካልመጣ ወይም እግዚአብሔር ወደኛ ካላከው እኛ ወደ ስልጣን የምንሄድ ከሆነ የሞት መንገድ ነው። እንደውም አሁን አሁን ኮሮ